ላ መሄድ ባት ፈልግም ግን በግድ ለመሄድ ፈልጋ ነበረ። ግን ደግሞ እንዳትሄድ ያደረጋት ነገር አለ። ኦርካ እን ሄድ ብሎ ስላስገደዳት፣ ስለዚህ መሄድ ፈልግ አልፈልግም ስትለው፣ አይ ችግር የለውም በቃ እኔ ተዘጋጅቻለሁ አብረን እንሄዳለን ትለዋለች። ግን ደግሞ የኦርካ ፍቅረኛ የሆነችው ደግሞ ቆይ እኔ ሽቶ ልቀባት፣ በጣም አምሮባታል። እንዴት እንደለበሰች ሲያምር። እኔ ሽቶ ልቀባሽ ስትላት፣ ሲኖላ በፍጹም እኔ ሽቶ መቀባት አልወድም ሳይነንስ አለብኝ ስትላት፣ አረ በጣም ነው የምትወጂው፣ እነይ ተቀቢ ትላታለች። እሺ ትልና ሲኖላም ወደ መኝታ ቤት ስትገባ ይዛት ከሄደች በኋላ እኔ እኮ ሳይነስ አለብኝ ሽቶ መቀባት አልፈለግም፣ የእውነቴን ነው ምልሽ፣ እኔ ሽቶ አልቀባም ስትል፣ ግን ደግሞ ኦርካ ፍቅረኛ የሆነችው በፍጹም እኔ ልለምንሽ ትፈልጊያለሽ እንዴ? እንደ ለምንሽ ነው የፈለግሽው? ሲጀመር ግን ቆይ የኔን ቀሚስ ለብሰሽ ደግሞ ልትጋበሽ ለመሄድ እየተነሳሹ ማናይዞሽ ቢልሽ ነው ብትል፣ ና ሩጥ አንገቷን ትይዛታለች። እባክሽን እኔ አንገቴን ልቀቅኝ እባክሽ ስትል ትለምናታለች። ሲኖላ ከባለቤቷ ጋር ጠፍታ እየመጣችው ከእነሱ ጋር የተጠጋችበት አጋጣሚውም ባለቤቷ እየደበደበ ስላሰቃያት ነው። ከዱላ ሸሽቼ እንጂ የመጣሁት እኮ የዱላ ጥም ኑሮብኝ አይደለም። እዋክሽን መናገር ባለብሽ መንገድ እንዲሁ ተናገሪ። አለበለዚያ ግን እኔ ዱላ እያነሳሽ አትምችኝ። እኔ ዱላ ሸሽቼ ነው የመጣሁት። ስለዚህ ከዚህ በኋላ ግን እጅሽ እንድታነሽብኝ አልፈቅድልሽም ትላታሉ ሲኖላ ታይንጅ ኧረ እባክሽ እንደዚህም ተደፋፍረናል ተናንቀናል፣ እንደ ለዚህም ተደረሰ። ቆይ አሳይሻለሁ። ለማንኛውም አሁን ግን ይኸውልሽ ውጭና መሄድ እንደማትፈልጊና እኛ እንድንሄድ እናንተ ሂዱ እንድትዩ ንገሪው ውጭ ስተላታለች። ችግር የለውም ለማንኛውም ይሄን ጸጉርሽን አስተካክለሽ እኔ ደግሞ ትልና ጥላ ስትሄድ፣ ሲኖላ ግን እዛው መኝታ ቤት ቁጭ ብላ ጸጉሯን እያስተካከለች ቆይ ግን እኔ ምን አይነት እድል ቢኖረኝ ነው እንደዚህ የምሆነው እንደዚህ ስቃዬ የበዛብኝ? ቆይ እያለች እዛው መኝታ ቤት አልጋ ላይ ቁጭ እንዳለች ኦርካ ወደ መኝታ ቤት ቆይኔ ልጥራት ይልና ይሄዳል። እሷም እሱ ሊሄድ ሲል ወደ መኝታ ቤት አይ እሷ ትመጣለች ኮ ግን መሄድ አትፈልግም፣ ለምን እንደሆነ አላውቅም ስትላት፣ ቆይሽ በቃ እኔ ራሴ እጄ ይዣት እመጣለሁ ይልና ወደ መኝታ ቤት ሄዶ ሲጠይቃት፣ ቆይ ለምንድን ነው ግን መሄድ የማትፈልጊው እንጂ እንሂድ ሲላት አይ አልሄድም መሄድ አልፈልግም። ለምንድን ነው ማቴጆ ብሎ ሲጠይቃት ባለቤት የዚህ ሰፈር ነው ያለው። ስለዚህ ስንወጣ ምናልባት ሊያየን ይችላል። ካየን ደግሞ ጥሩ አይመጣም። ስለዚህ እናንተ ሂዱ፣ እኔ ቤት እጠብቃችኋለሁ ትለዋለች። ሲኖራ ነው እንዴ በቃሽ? እንደዛ ከሆነ እሽ በቃ ይልና ደስተኛ ባይሆንም ትቷት ወጥቶ ወደ ሳሎን ይሄዳል። ሳሎን ከሄደ በኋላ ግን ለፍቅረኛው በቃ ምሳውም መሄዱ ይቅርና እዚሁ ቤት ምሳ መብላት አለብን እሷን ጥለን ሄደን ምሳን እንበላም፣ ይላታል። በፍጹም እንሄዳለን መሄድ አለብን። ቆይ ምንድነው የምትለው ስትለው፣ አይ እሷን ጥለንማ አንሄድም። ሁለታችሁም ተነሱና ምሳ ስሩና ምሳ ዚሁም እንበላለን። እሷ ግን በጣም ደስተኛ ሆና ነበረ አለመሄዷ፣ እሷ በጣም ደስ ብሏት ነበረ። አዎ እና ምን አለችህ እያልሽ ፈገግ እያልሽ ጠይቀው። አይ መሄድ ስለማትፈልግ ባለቤቷ እዚህ አካባቢ ስለሆነ መሄድ አትፈልግም፣ ስለዚህ በቃ ሲል እሱም ቅር እያለው ይነግራታል። እሷ ግን እጅጉን በጣም ደስተኛ ሁና ነበር። አልሄድም አለች አይደለ? ለምንድን ነው አልሄድም ያለች ስትለው፣ እየሳቀች ባለቤቷ እዚህ አካባቢ እንደሆነ ነገረችኝ። እናም ድንገት ካየኝ አደጋ ይፈጥርብኛል፣ ስለዚህ አልሄድም አለች ስትለው፣ ሲላት፣ ዊ በስመ አብ አለመሄዷ እንዴት ደስ ይላል! በእናትህ ምንድን ነው በጣም ደስ ይላል። በቃ እሺ አሁን እኛ እንሄዳ ሲላት፣ በፍጹም አንሄድም እኛም፣ በቃ አሁን ለማንኛውም እኛም ማን ሄድም እንቀራለን። ምግብ እዚህ ውስጥ ተሰርቶ ነው የምንበላው ሲላት እኮ እሷ ስለቀረች ነው የማን ሄደው ተጋግዛችሁ ስሩና እዚሁ እንበላለን። ምንድነው ልዩነቱ ሲላት፣ ይሻላል ብለ ነው እንደዛ ስትለው አዎ ይላታል። ደስተኛ ባትሆንም ግን የንዴቷን እሺ ብላ ጥለው ወደ ውስጥ ትሄዳለች። በጣም ተናዳ ነበረ። ግን ደግሞ ኦርካ ገብቶታል ነገሩ እንዳላማረው ለምን አልሄድም እንዳለችም ቢሆን ግን ደግሞ ፍቅረኛው ደግሞ ጥሩ ስሜት እንደሌላት ግን ደግሞ ሲኖላ ወደ ኪችን እቃ እያጣጠበች እያለ መትመጣና ምን ነው እሺ፣ ደግሞ ባልሽ ወደ እኛ ሰፈር ነው አሉ ለምንድን ነው? አዎ ምን ነው ችግር አለ ስትላት፣ አይ እኛ አሁን ባለቤትሽ ጋር እንሄድ ና፣ ሽማግሌ ልከን እንድትታረቁ እናደርጋለን ትላታለች። ስንኳ ደግሞ በፍጹም አይ፣ አረ በፍጹም እንደዛማ አይሆንም፣ እንደዛ አይነት ነገር አያውቅም ይገለኛል ስትላት ቆይ አንቺ ምን ነው ስባልሽ፣ አውሪ ያደረግሽው ምን ነው? ሰው እኮ ነው ስትላት፣ አይ በፍጹም አይሆንም። እና ታዲያ ከኛ ቤት እንድትኖር ይፈልገሽ ነው እንዴ? አይ ችግር የለውም ብቻ ትንሽ ጊዜ ስጭኝ የምሄድበትን እስከማስብ ድረስ ሁለት ቀን በቃ ስጭኝ። በሁለት ቀን የት ሄጃለሽ እና ነው ሁለት ቀን የምሰጥሽ? ሁለት ሳምንት በይኝ። እዩልሽ፣ ስለዚህ አቃለሁ ሰው እያስቸገርኩኝ እንደሆነ ግን ደግሞ እባክሽን እሱ ካገኘ ይገለኛል። የሚሄድበትን ላስብ እና ከዚህ ይሄዳለሁኝ፣ ብቻ ሁለት ቀን ስጭኝ ስትላት፣ ተይ እባክሽ እዚህ ሁለት ቀን ልስጥሽ? እላንቺ ባሌን ልትወስጂ እኮ ምንም አልቀረሽም። ስለዚህ መሄድና ከባልሽ ጋር መገናኘት አለብሽ ትላታለች። እሷ ግን በፍጹም አይሆንም እያለቻት ነው። እሱንን ያውቃለሁ፣ ላሳየሽም አልችልም ስትላት፣ ቢላ አንስታ እይውልሽ እኔ ዩልሽ እስካሁን የታገዝኩሽ ያርካ ልደት ሁኖብኝ ነው፣ ገባሽ? እንጂ በዚህ ቤላ አንገትሽን ቆርጬ እለይልሽ ነበረ። ይሁልሽ ከዚህ ቤት አንገትሽን ቆርጬ ከመገላግለው በፊት በጸባይ ቤቶች እሻልሻል። ምን አይነቱ አሁን ከፍናት! ብላ ቢላውን ወርውራልባት ትሄዳለች። ሲኖካ ደግሞ ወይኔ ምን ጉድ ነው እየመጣሁበት? ከዱላ ሸሸቼ ዱላ እየሄድኩትኝ ለምንድን ነው ስትል ታዝናለች። የወርቅ ፍቅረኛ ግን ለባሏ እናገራለሁ ብላ ቤት እያጠያየቀች ሂዳለች። የሆነ ሰው ስታገኝ ሰለሜኔ ወንድም የጅቤ ቤት የት እንደሆነ ታውቃለህ ስትለው፣ ያ ነው ጅቤ፣ የጅቤ ቤት ያ ነው ያው እየወጣ ነው ይላታል።